ሽምብራ እዚህ ጋር ሽምብራ አለ እዚህ ጋር ማሽላ ተዘርቷል። ሽምብራ በአሁን ሰዓት ምንድነው ወቅቱ? ጥቅምት ውስጥ ነው ያለ ነው። ሽምብራው በጥቅምት እንደሚዘራ እንጃ እኔ ጥቅምት ላይ ሽምብራ እንደዚህ የሚሸት እኔ እንጃ። እንግዲህ ብላ ጊዜ ነበር እኔ የማውቀው። ይህን ዘርተውታል የገረመኝ። እጅ ነጭ ሽንኩርት ዛሬ የመጣንበት ናት ነጭ ሽንኩርት ማ ነውይችንይችንጃራ ትባላለች። ጃራ ሰፈር ናት። ዝግዝቅ ወደ ማ ማዶ ማጀቴ ነው። ማጀቴ በታይ ሳማ ይባላል። ሜዳ ሙሉ ነው። ይሄም ማሳያቸው። ይህ ወደዚህ በኩል ጃራ ነው። ከጃራ ጀምሮ ወደ ትናሚ ነው።

ስንት ናቸው? አራት አምስት አንድ ምርቃን ያደርጉላችኋል። ተጣሩ እንደዚች ምርቃን ያደርጓታል። አምሳ ብር ትሸጣለች ይቺ ኢትዮጵያ። እንደዚህ አባቴ መራውም ተወዷል። አባቴ ተመልከቱ። ማሻአላ ሽምብራ ሽምብራ ተዛለ ጀምሮ ዝግዝቅ እንዳለ ሽምብራ ነው ሽምብራ የምወዱ እምቡጧ ገና እያዘለይ ነው። ሽምብራ አሁን ማሻአላ ተባረከላ። እዚህ ጋ ጤፉ ነጭ እንዳደርገው ጤፉ ሳይነሳ ሳይወቃ፣ ሽምብራ ተዘርቶ አሁን እያበቀለ ነው። ሳላሳያችሁ ይሄ ማሳው ማለት ነው። ዋጠኝ እኮ ሳሩ። ኧረ በለው ተመልከቱ። በሰው ቁመት ነው። አረበለው ሳር አረበለው ሳር ማሻላህ፣ ተባረካላህ። ይሄ ባለ ድርቆ ድርቆ በአሁን ሰዓት ውድ ነው። ይሄ እርሻ አረገውም፣ ለምን እንደሆነ እንጃ፣ እንዳለ ሳር ብቻ ነው። እዚህ ጋ ደግሞ የሆነ አታክልቶች ምናምን አሉ። አብይ አህመድ አታክልት ተተከሉ ብሎ የለ እንዴ? ማንጎ ምናምን፣ ሙዝ እዚህ ጋር በደንብ እንትን ብሏል፣ ተተክሏል። የአብይ አህመድ ጥሪ እዚህ ጋ ደርሷል ማለት ነው።